በዚህ ልክ ማሽቃበጡ ለምን አስፈልግ? ፖለቲካዊ አጀንዳ ይኑረው አይኑረው ምን ታውቃላችሁ? ግብራቸው ሰውን ማሳደድ፣ ግብራቸው ሰውን መግደል ነው እና ምን አይነት ህሊና ቢስነት ነው? መንግስት ላይ ህዝብ እንዲያምፅ ተልእኮ ተቀብለው አጀንዳ ለህዝቡ የሰጡት እንደሆነ በምን ታውቃላችሁ? በምን ግድያ እንዴት ፖለቲካ እንደሚያደርጉት እንዴት ሚስጥራዊ እንደሚያደርጉት አላውቅም እንዴት እባካችሁ አውሬ አትሆኑ። በቃ ተቃውሞ ኦርቶዶክስን በትምህርት ተቃውሟቸው። ግብራቸው ሰውን ማሳደድ፣ ግብራቸው ሰውን መግደል ነው እና ምን አይነት ሕሊና ቢስነት ነው? ምን ብታስቡ፣ ምን ያህል ሕሊናችሁን ብትሸጡ ነው በዚህ ያህል ደረጃ የሆኑ ግለሰቦችን መሞት ኢንተርቴን የምታደርጉት? የኦሮሞ መንግስት ስለነገሰ ነው። አማራነትን ለማቀንቀን ነው እኔ አማራነት ይንቀቀን ኦሮሞነት ተቃውሞ ይግጣሙ፣ አይመለከተኝም። ፖለቲከኛ አይደለሁም፣ አይመለከተኝም። በብሔሬ እንዳልኩ እጅ ሳላወጣ የተወለድኩበት ብሔር ኦሮሞ ብሔር ነው። እንደ ድንገት እንደ ድንገት ምል ስላላሰብኩት ነው። እዛ ብሔር ላይ ለመወለድ እግዚአብሔር ጋር ሲቪ አላስገባውም። በቃ ተወለድኩኝ። እዛ ብሔር ውስጥ ከተወለድኩ በኋላ ክርስቲያን ሆንኩኝ። ክርስትናዬ ታዲያ ምን ላይ ነው የተመሰረተው ካልክ የጥሉን ግድግዳ በስጋው በኩል ባስታረቀ ኦሮሞነትን ከአማራነት ጋር አይሁድነትን ከአህዛብነት ጋር ባሪያን ከጨዋ ጋር ባስታረቀ በክርስቶስ ኢየሱስ ሞት በኩል ከሁሉ ጋር ታረቅኩኝ። አሁን ጠላቴዎቼ እነንተና ናቸው ብዬ የምጠቆምባቸው ጠላቶች የሉኝም። አሁን ጠላቴ ኃጢአት ነው። አሁን ጠላቴ አመፅ ነው። አሁን ጠላቴ እግዚአብሔር የሚቃወሙ ግፍ ነው እንጂ ግለሰብ አይደለም ጠላቴ እና የሆኑ ሰዎች የሆነን ሰው ግድያ እንዴት ፖለቲካ እንደሚያደርጉት እንዴት ሚስጥራዊ እንደሚያደርጉት አላውቅም፣ እንዴት እንደሚመሰጥሩት የሆነች ልጅ እግር መቆረጥ ተፖስቶል ሲያበቃ አንተ መጠቅ የኦሮሞን ፖለቲካ ለማዳከም አብይን ለመጣል እከሌን ለማውደም ብለ ፖለቲካ የምትሰራበት ከሆነ በጣም በጣም የሚያሳዝን ነው። ሴራ እኮ ሊኖረው ይችላል። ግን ከሴራው በላይ እግሩ የተቆረጠው ሕፃን እናትና አባቱ የሞቱበት ሕፃን እውነት ነው። ከሴራው በላይ እውነት ነው። ከሴራው በላይ እነዛ የተደረደሩ ጥሬሳዎች፣ እነዛ በኦሮምኛ ያወሩ አድኑን ብላ ያወራች እናት ጩኸት እውነት ነው። እና እባካችሁ እባካችሁ አውሪያቱ ነው እባካቸው አውሬ አትሁኑ። በቃ ተቃውሞ ኦርቶዶክስን በትምህርት ተቃውሟቸው ገድላቸውን እያነሳችሁ እንደፈለጉ አጠልጥሏቸው። ግን ሲሞቱ ብቻ ሲሞቱ ብቻ አዘኑላቸው። ሞታቸውን ግን ተቃውሙላቸው። እኔ ገድሉን አትቃውሙ አልልም። እንደፈለግ ገድሉን 24 ሰዓት በስብስበት ስራክ ነው። ጊፍት መሰብሰቢያክ ነው። ሰው መታወቂያ ጀግና የወንጌል አርበኛ መባያክ ነው ተባልበት ችግር የለውም መብት ነው። እሱን ማድረግ እኔ አልቃወምም። ያንን ስላደረግህ ግን ለሞታቸው ጊዜ ደግሞ አይዟችሁ በላቸው አለውላችሁ ሞታችሁን አልደግፍም በላቸው። ምክንያቱም ወንጌል ነው ያስኩት ካልክ ወንጌል ይሄንን ከአንተ ኤክስፔክት ስለሚያደርግ፣ ወፈረም ቀጠንም እናዝናለን። እኔ እኔ እዚህ ሚዲያ ላይ ገንዘብ ላለው ሰው እንደ ውሻ መቼ ጭረው እንደዚህ በፍጥነት ይንቀሳቀሳሉ። የሚያበለውን የሚመግበውን ያሳደገውን ሰው ሲያገኝ ገንዘብ ላለው እንዴት እንደምታሸበሽቡ ገንዘብ ላለው እንዴት ጭራችሁን እንደምትቆኑ እንዴት ለአጫችሁን እንደምታዝረበርቡ። አረ፣ እግዚአብሔር እንደዚህ አይደለም። ለሰው ፊት የሚያደላ አምላክ አይደለም የምናመልከው። ለሰው ፊት አታድሉ። የድሃ ድህነት ያሳስባችሁ፣ የምስኪኑ መውደቅ፣ የመበለቷ መበደል፣ የፍርድ መጣመም ያሳስባችሁ ፍርድ ሲዛባ፣ ድሆች ሲጨቆኑ እግዚአብሔር ከሰማይ የበሚያይበት እይታ ሰዎችን መመልከት ጀምሩ። እና እየተመለከትን ያለነው ነገር በጣም በጣም የሚያሳዝን ነገር ነው። አሁንም እኔ ምለው ኦርቶዶክሶች እንዳታጨበጭ፣ ዋው አቡና እንዳትሉ፣ አደራችን እንዳትሉ። ምንም አያደርግም፣ ምንም አያደርግም። ይሄ ዋው ባይኖረው፣ ይሄ ጭብጨባ ባይኖረው አንተ ምናምን ትለያለህ ባይኖረው ኮመንት ባይኖረው፣ ይሄ በቃ የሰብአዊነት ጉዳይ እንጂ የኮመንት ጉዳይ አይደለም። የመደነቅ ጉዳይ አይደለም። የፎሎ መሰብሰብ ጉዳይ አይደለም። በቃ የህሊና ጉዳይ ነው። የህሊና ጉዳይ ነው። ኮመንቱም ይቅር አድናቆቱም ይቅር። በቃ ምንም ይቅር ፎሎም ይቅር። እንደውም አንፎሎ ይደረግ ምንም ችግር የለውም። ወዳጆች እና እግዚአብሔርን ፍሩ። መጀመሪያ ወንጌልን ከመስራታችሁ በፊት ወንጌል የምትሰሩለት ሰው እግዚአብሔር በአምላኩ የፈጠረው እንደሆነ እንተማመን። ከዛ የንጹሐን ደም መፍሰስ እግዚአብሔር ዘንድ እንደሚጮህ እንተማመን። ከዛ በኋላ ቀጥሎውን እንወያያለን። እንዴ ቢያንስ ኢየሱስ ያማልዳል አያማልድም ክርክር ላይ እኮ ለመከራከር ከዛች ምስኪን ሴት ጋር በህይወት መቆየት አለባት አይደል? መተንፈስ አለባት ማርያም ታማልድልች ብለህ እንድትከራከርህ ገስት ገብታ እንድትሞግትህ መኖር አለባት፣ መተንፈስ አለባት አይደል? በቃ እሷ እንድትኖር ፍቀድላት። ያንተም ስራ የተመሰረተው እሷን ለመለወጥ አይደል? በቃ ታድያ፣ እና ይህንን ነው ምለው ወንድም እህቶቼ ወዳጆቼ። እና ምንም ፖለቲካይዝ የምታደርጉ ሰዎች ፖለቲከኛ አይደለንም፣ አይደለንም ፖለቲከኛ አይደለንም ስንላችሁ፣ ከፖለቲካ ብርዱም ትኩሳቱም አይደርሰንም እያለን አይደለም፣ አይደለም። ፖለቲካው የሚያመጣውን ሰሞኑን የጦርነት የጦርነቱ ጉሰማ እየሰማን ነው፣ ይነካናል፣ ኢኮኖሚያችንን ይነካዋል፣ ኑሯችንን ያደቀዋል። አመለካከታችንን ይቀይረዋል። ምሳሌ አባባላችንን ይለውጠዋል። ወዳጆቻችንን ያሳጣናል። ሰዎች ይሞቱብናል። በፖለቲካ ጦስ ምክንያት ብዙ ነገር ሊደርስብን ይችላል። ግን እኛ በፖለቲካ ትርፍ ለማትረፍ የተሰበሰብን ሰዎች አይደለን። ኢየሱስ ብለን ነው እዚህ ሚዲያ ላይ የመጣ ነው አይደል? ኢየሱስ ካልን ኢየሱስ ለሰዎች የሰጠውን ዋጋ ያክል እንኳን ለሰዎች መስጠት ባንችል በመጠኑ እንኳን ማሰብ ብንችል ብዙ ቦታ እንደርሳለን ለማለት ነው። ይሄ ካገኘሽው ያንን ያልሽኝን ቦታ አሰብ ሚኝ ካለ በለዚያ ግን ሀሳቤን ጨርሻለሁ። አሟጥጬ ዘይቱ ሲያልቅበት ዘግዝቆ ቂጡን እየመጣ ጠብተዋል እንደሚፈልግ ሰው ነው ሀሳቤን የጨረስኩት። በጣም እናመሰግናለሁ። ግን ሙሉውን ቪዲዮ እየሰማሁት ነበረ፣ ተቆርጦ ወጥቷል። እነሱ እንትን የተናገሩበት ያሸበሸቡበት ወጣል። በ ተባረክ ወንድምነት ጌታ የማርኪ ግን ፈልጌ አመጣዋለሁ። ልክል በውስጥ ሻቡ አገኘዋለሁ። በዚኛው አካውንቲ ስገባ፣ ይሄኛው አካውንቲ ብዙ ፎሎ ስለሌለው አይመጣልኝም። ለዛ ነው። እና ተባረክ እና ምን እያልን ነበረ? በተለይ እኔ ሀሳቤን ያው የቤካን ጉዳይ ጴንጤው እንደዛ እውነት ጴንጤው እንደዛ ያስባል በጣም ጥሩ አስተዋይ ኦርቶዶክሳውያን ስላሉ እንደዛ እንደማናስብ ስለሚያውቁ ቤኪ ደግሞ በኦርቶዶክሳውያን ጥላቸው በጣም የታወረ ነው። በጣም በጣም የታወረ ይህንን ነገር ደግሞ እኛ እንቃወማለን። የማንንም ሞት አንፈልግም። እግዚአብሔር የንጹሐንን ሞት እንደማይደግፍ እኛም ደግሞ ክርስቲያኖች ስለሆነ የንጹሐንን ሞት አንደግፍም፣ አናበረታታም። የትኛው አማራም፣ ኦሮሞም፣ ትግራይም የትኛውም ዘር ተወላጅ ቢሆን ሞቱን አናበረታታም። እና ይህንን እንድታወቅልን አቡ በደንብ ተናግሯል። ተባረክ አቡ። ግን ትንሽ እሱ ላይ ሀሳብ ልስጥና ልጁ ላይ እንግዲህ ሲጀመር ጀምሮ ሲሳደብ የመጣ ልጅ ነው። ለሴት ልጅ ክብር የለውም። ለማንኛውም ሰው ክብር የሌለው ልጅ ስለሆነ በቃ እንደ ጤነኛ አትቁጠሩት። ጤነኛ አይደለም ልጁ። በቃ በጥላቻ ያበደ ሴት ልጅን በመጥላት ሴት ልጅን በማዋረድ ነው የምናውቀው። ያው ሰምተን የለ ተለጥፎ እንግዲህ እኔ አባቴ ቆንጥጦን ያሳደገኝ ብሎ ሲል የነበረው ሰውዬ ነው። አሁንም ዛሬ መጥቶ የሚናገረው እና እንደ ጤነኛ ትቁጠሩት በቃ፣ የሆነ የሜንታል ችግር አለበት። ስለዚህ እኛን አይወክለንም። እኛን ስለማይወክለን የእሱን ስም ባንጠራ እዚህ ቤት ደስ ይለኛል። እኔ በጣም ሀሳባችንም አይደለም ሰምቼውም አላውቅም፣ በፍጹም ሲጀመር አይመጥነንም። በጣም ባለጊዜ ሆኖ በነገራችን በጣም አብና ደርፍ ፈል ሰምቼዋለሁ እና ሪፖስት አድርገውት መሰለኝ ሌሎቹ እና ለማየት ራሱ በጣም ነው ሀሳቡን ነው የምጠላው፣ ሰውነቱን ሳይሆን ሀሳቡ በጣም በቃ ስራው እኔ ከእውቀት ነፃ ነው ባይናገር ደስ ይለኛል። እሱ ሲናገር በጣም እኔ ራሴ ሽምቅቅ ነው ምለው። ከታች ነው የሚሰሙት ሰዎች እንዴት አድርገው እንደሚሰሙት አላውቅም እና በዛ ላይ በጣም ተሳዳቢ ነው። ስድቡ ተለጥፎ ሰምተናል። ስለዚህ ቦታ አትስጡት። ኦርቶዶክሶችም ቦታ አትስጡት። አትግቡ፣ አትከራከሩ እሱ ጋር። ጸጋና ሰላም ይብዛላችሁ። ይህ ቪዲዮ በቀጥታ የሚመለከተው በማወቅም ባለማወቅም የኦርቶዶክስ ተዋህዶ ቤተ እምነትን ፕሮፋይል ፒቸር በመቀየር ቻሌንጁን ለተቀላቀላችሁ ለወንጌያን አማኞች ይህን አክል በዚህ ልክ ማሽቃበጡ ለምን አስፈልገ? ፖለቲካዊ አጀንዳ ይኑረው አይኑረው ምን ታውቃላችሁ? ምን የምታውቁት ነገር አለ? የግብጽና የኤርትራ ቅጥረኛ የሆኑ ግለሰቦች መጥተው ይህን ነገር በመፈጸም እዚህ መንግስት ላይ ሕዝብ እንዲያምጽ ተልኮ ተቀብለው አጀንዳ ለሕዝቡ እየሰጡ እንደሆነ በምን ታውቃላችሁ? በምን እናውቃለን? ወንጌላማኞች በጣም እያስተዋልን እንጂ፣ እኛ ወንጌላማኞች የትኛውም ሰው የትኛውም ብሔር ተወላጅ ነው የትኛውም የእምነት ተከታይ ቢሆን በምንም ማየት አግባብ መጠቃት አለበት ብለን አናምንም። ከሚጠቁ በግፍ ከሚገደሉ ወገኖች ጋር አብረን በመቆም ድምፅ እንሆናለን። ግን ስናደርግ በብሔርና በዘር በሃይማኖት ከፍለን አይደለም። ሰው ስለሆነ ብቻ አለቀ። ይህ መንግሥት ከመጣ በኋላ የኦርቶዶክስ ተዋሕዶ ቤተ እምነት ስንት ጊዜ ነው እንደዚያት የዓመፅ ቅስቀሳ የዓመፅ ጥሪ ያደረገችው? አንዴ ጥቁር ልበሱ ስትል፣ አንዴ በርበሬ ነስንሱ ሽሮ በትኑ ስትል፣ አንዴ መንገድ ይዘጋ ከተማ ይታረስ ስትል ምን ያላረገችው ነገር አለ? ይሄ መንግስት ከመጣ በኋላ ለዚህ መንግስት ያላቸውን ጥላቻ ደጋግሞ ገልጸዋሉ። ለዚህ መንግስት ብቻ አይደለም፣ ይሄ መንግስት ለወጣበትም ማህበረሰብ ወይም ብሔር በጣም የከፋ ጥላቻቸውን ደጋግሞ አሳይቶናል። በነገራችን ላይ የሆነ ነገር በተፈጠረ ቁጥር ሁሉ ኦሮሚያ ኦሮሞ፣ የሆነ ነገር በተፈጠረ ቁጥር ኦሮሚያ ኦሮሞ እያሉ ይህንን የከበረ ማህበረሰብ ጥቁር ጥራሽት የመቀባት ዘመቻ በኃይል ይዘመትበታል። ይህ ትክክል አይደለም። በኦሮሚያ ክልል ውስጥ ስንት ወንጌላ አማኞች ሞቱአሉ? ስንት የወንጌላ አማኞች ቤተክርስቲያኖች ተቃጥሯሉ? ስንት ወንጌላና አማኞች ልጆቻቸውን ሚስቶቻቸውን፣ አባቶቻቸውን፣ እናቶቻቸውን ወንድም እህቶቻቸውን ስንት ጊዜ ደጋግሞ አጥተዋሉ? በዚያ ክልል ውስጥ እኛ መተን ኡ ብለን ጮሆናል እንዴ? አልጨውንም ምን ሲባል በቃ የወንጌል ባህሪ ነው የክርስትና አንዱ ባህሪ ነው መገፋት፣ መገደል፣ መታረድ፣ መሰደድ አንዱ የክርስትና ባህሪው ነው፣ አለቀ። ደግሞ ምንም ፖለቲካዊ አጀንዳ እኛ ሥራ የለ፣ እውነትና በጽድቅ ስለሆነ ክርስቶስን የምንከተለው ክርስትና ስለገባን፣ ምንም ነገር የመዘዘን እያመጣን ለፖለቲካ ግብአት አድርገን አንጠቅምም። እኛ በተጠቃን ጊዜ ኦርቶዶክሳውያን መጥቶ ለእኛ ድምፅ ሆነው ያውቃሉ? አያውቁም። ግን እኛን አባቶች ተመልከቱ፣ በመግለጫቸው ከነሱ ጋር አብረው እንደሚሆኑ ነገሯቸው። ኦርቶዶክስ ተዋሕዶ ቤተ እምነት ግን እኛ ከኢትዮጵያ ሀገር ብንጠፋ ከምድሪቷ ብንወገድ ደስታቸው ነው። ደግሞም ይሰራሉ እኛን ለማጥፋት። ሆን ብለው ተራጅሰው ተናበው ይሰራሉ እኛን ለማጥፋት ከየት ከኢትዮጵያ ከሚባልበት ሀገር። በገዛ ሀገራችን እኮ ሁለተኛ ዜጋ ሆነን እንኖር ነበር እኮ፣ በሀገራችን ይታወቃል። እዚህ እናንተ ወንጌላማኞች ፕሮፋይል ፒክቸር እየቀየራችሁ የምታሽቃብጡ እረፉ። አንድም ኦርቶዶክሳዊ በእኛ ጥቃት ጊዜ መጥቶ ድምፅ ሆኖልን አያውቁ። አንድም ኦርቶዶክሳዊ ብላ አታሽቃብጥ። ፕሮፋይል ፒቸር እየቀየርክ የሰሜኑ ክልል ወንድሞቻችን እህቶቻችን እያለቁ የለ እንዲ በእርስ በርስ ጦርነት፣ በኦሮሚያ ክልል ወንድሞቻችን እህቶቻችን እያለቁ የለ እንዲ በእርስ በርስ ጦርነት። የእነሱ ደምደም አይደለም እንዴ? የእነሱ ነፍስ ነፍስ አይደለም እንዴ? ቁንስ በሀገራችን ሰላም እንዲሆን ሰላም እንዲሰፍን ሁላችን መጸለይ አለብን፣ ለሰላም መስራት አለብን እንጂ ለውከትና ለብጥብጥ ለአመፅ መስራት የለብንም። ከአመፅ ጋር ማበር የለብንም። በዚያ ያሉ ወንድሞቻችን፣ በዚህም ያሉ ወንድሞቻችን፣ የእነሱም ደም ደም ነው። የእነሱም ነፍስ ነፍስ ነው። የእነሱም ነፍስ የእኛ ነፍስ ነው። የነሱ ደማቸው የእኛ ደም ነው። ስለዚህ የነሱ ደም በግፍ እንዳይፈስ፣ የእነሱ ነፍስ በግፍ እንዳይታጣ፣ ሁላችን በመጸለይ እርቅና ሰላም በኢትዮጵያ እንዲሆን እንሰራለን። አለቀ እንደ ወንጌል አማኝ እንጂ ዝም ብለን የሆነ ነገር ሲነሳ አብረን አንፈስም አብረን አንጫውም። በማስተዋል ነገሩን እንቃኛለን ለምንድን ነው እጫወው ምንድን ነው በጮቴ የማገኘው ነገር ማተርፈው ነገር ምንድን ነው ሰላምን ነው ወይስ ብጥብጥን ነው የነፍስ መጥፋትን የሰው እልቂትን ነው ወይንስ ሰዎች ነፍሶቻቸው ደሞቻቸው እንዳይፈሱ እልቂት እንዳይሆን ነው የኔ ድምጽ ቢጠቅመው ብለን ማሰብ አለብን ዝም ብለ እየመጣ አታሽቀብጥ ዝም ብለ እየመጣ አትጩ ዝም ብለ ፕሮፋይል ቼንጅ ምናምን ሲባል አብረ ቻሌንጁ በመቀላቀል አጉል አጉል አጉል የማሽቃለ ጥግ አታሳየን። አንዳንድ ወንጌላማኞች፣ አዎ ጀርባቸው ሲፋቅ ኦርቶዶክስ ናቸው። አጀንዳ ተቀብሎ ነው የሚንቀሳቀሱት። የዛን አጀንዳ ለማስፈጸም መክፈል ያለባቸውን ዋጋ ይከፍላሉ። እንደ አጀንዳው ከግብ ለማድረስ ምንም ነገር ከማድረግ ወደ ላይ ነው። ወንጌላማኝ ይላሉ፣ ነገር ግን ኦርቶዶክሳውያን ናቸው። ጀርባቸው፣ ውስጣቸው ኦርቶዶክስ፣ ላያቸው ግን ወንጌላማኝ የሚመስሉ አንዳንድ ሰርጎ ገብ ጸጉረ ልውጦች አሉ። እነሱ

በግፍ ጥቃት ከሚደርሰው ሰው ከሆነ ከየትኛውም ሃይማኖት ተከታይ ተጠቂ ጋር አብረን እንቆማለን፣ ደግሞም ድምፅ እንሆናለን። ከዛ ውጭ ግን ኦርቶዶክስ ለምትሰጠን አጀንዳ ያን አጀንዳ አምጥተን አብረን ከነሱ ጋር አንጫውም አንጫውም። በቀድሞ በነበረው መንግስት ምን ስንት ጊዜ እንደዚህ ያነገር ሆኖ ኦርቶዶክስ ተዋህዶ ቤተ ምን እንጫዋለች እንዴ? አሁን በዚህ መንግስት ላይ ይታወቃላ። የመንግሥት ምን እየሰራ እንደሆነ ስለሚታወቅ የሚሰራውን ስራ ለማበላሸት ጥቁር ጥላሸት ለመቀባት አጀንዳ ተቀብሎ የሚንቀሳቀሱ ክፎች እዛው ሀገር የተቀመጡ አንዳንድ ሀገር የሸጡ ሰዎች አሉ። የእነሱን ድምፅ ባንጨው መልካም ነው ብዬ እላለሁ። ወንጌ አላማኞች እናስተውል እንጂ እናስተውል፣ እናስተውል፣ በጣም እናስተውል። ጸጋ ያብዛላችሁ። ይህ ቪዲዮ ከተመቻችሁ ደስ ካላችሁ፣ ሼር ኮፒ ሊንክ አድርጉ። እኔ ግን ጩኸቴን ጮኬያለሁ። መቼም ቢሆን እኔ ቤካ ከየትኛውም ማህበረሰብ ከየትኛውም ብሔር ከየትኛውም ሃይማኖት የመጣ ወንድም እህቴ ብትጠቃ በግፍ በግፍ ቢገደል አብሬ ከነሱ ጋር ቆሜ ድምፅ እሆናለሁ እንጂ የኦርቶዶክስን ድምፅ የኦርቶዶክስን ጩኸት አልጨው አልጨው። ይታወቅ፣ ይታወቅ። ጸጋ ያብዛላችሁ።